ሀይ ኔ ቆንጆ፣ እንደምን አለሽ? ደህና ነሽ ወይ? አይ ቲንክ እንደዚህ ካወራሁሽ በጣም ብዙ ጊዜ ሆኑኛል። እስኩት መልስ ሰምተሽ ሊሆን ይችላል። በአምለሰት ሙጭ ፖድካስት ማለት ነው። ሴቶች ላይ የማደላው ኔ አንቺ የቀጣዩ ጀኔሬሽን ድልድይ ስለሆንች ነው። ራስሽን ካለወጥሽ፣ ያ እፍረት፣ ፍርሃት፣ ጸጠት፣ ቁጭት እነዚህ ነገሮችን በመንፈሳዊ ህይወትሽ ካልፈታሻቸው የቀጣዩ ድልድይ ልክ እንዳንቺ እንደሚሆን ነው። ገባሽ። አውቃለሁ። እርግጠኛም ነኝ ሰው አንቺ ወደ እግዚአብሔር እንድትቀርብ ይፈልጋለሁ። በመንፈሳዊ ደረጃ ከእግዚአብሔር ጋር እንድትሰሪ ይፈልጋለሁ። ኮንፊደንስሽ ደግሞ ከእግዚአብሔር እንዲመጣ ፈልጋለሁ። ያንቺ ኮንፊደንስ ከእቃዊ ዓለም እንዲመጣ አልፈልግም። ከገንዘብ እንዲመጣ አልፈልግም። ካለሽ ውበት፣ አለባበስ እንዲመጣ አልፈልግም። ሁሉም ነገር ፈራሽ እንደሆነ ማወቅ አለብሽ። ዝቅተኛ ላይ ሆነሽ ያለልሽ እግዚአብሔር ብቻ ነው። ከፍተኛ ላይ ሆነሽ ደግሞ ያለልሽ እግዚአብሔር ብቻ ነው። አሚን። ሰዎችም አለውልሽ ለማለት ይሞክራሉ፣ ብዙ ሰዎች ሲሳካልሽ፣ በተለይ ስለዚህ እወቂው። ስትነሽም እግዚአብሔርን ከያዝሽ አንቺ ውሌ ኮንፊደንት እንደሆንሽ ማወቅ አለብሽ። ለልጆችሽም የምታስተምሪው ይህ ትዕድልትና ኮንፊደንስ ይሆናል ማለት ነው። በርችልኝ